በአማራ ክልል ሁሉም እናቶች ወደ ጤና ተቋማት መጥተው እንዲወልዱ ባለመደረጉ ምክንያት በወሊድ የሚሞቱ እናቶች ቁጥር እየተበራከተ መምጣቱን የአማራ ክልል ጤና ቢሮ ገለጸ። በክልሉ ሁሉም አካባቢዎች የእናቶችን ሞት ለመቀነስ ነፍሰ ጡር እናቶችን በመለየት ወደ ጤና ተቋማት እንዲመጡ ለማድረግ የግንዛቤ ፈጠራ ስራ እየተሠራ መሆኑን ቢሮ አስታውቋል። የዝባለም ጌታነህ ተጨማሪ አላት። እናቶች በወሊድ ወቅት ከሚደርስባቸው የሞት አደጋ 72 በመቶ የሚሆኑትን መከላከል እንደሚቻል የአማራ ክልል ጤና ቢሮ መረጃ ያሳያል። ለእናቶች ሞት አንዱና ትልቁ ችግር እናቶች በቤት ውስጥ መውለዳቸው ነው። የቤት ውስጥ ወሊድን ለመቀነስና ሁሉም እናቶች በጤና ተቋም እንዲወሉ ለማድረግ ቢሮ እየሰራው ባለው ተግባር ዙሪያ የቢሮው የእናቶች ሕጻናትና ወጣቶች ዳይሬክተር አቶ መልሰው ጫኔ ያሉ አብራርተዋል። ቢሮ በክልላችን በርከት ያሉ እናቶች ወሊዳቸው በቤት በመሆኑ እሱን ለመቀነስ እናቶች ነፍሰ ጡር ከሆኑበት ጊዜ ጀምሮ የጤና ተቋም ክትትል እንዲያደርጉ ለማድረግ የመጀመሪያ ስራችን ነፍሰ ጡር እናቶችን መለየት ነው። ካገኘናቸው በኋላ እነዚህ እናቶች መመካከራል ጤና ተቋም መጥተው ቪዚት ማድረግ አለባቸው። ድሮ በማንኛውም ጊዜ እናት መጣ ጤና ተቋም እንድትጎበኝ የሚደረገውን አሰራር በማሻሻል አሁን ከ12 ሳምንት በፊት ወደ ጤና ተቋም እንዲመጡ እናደርጋለን። ቢሮው የ2017 ዓ.ም የስድስት ወራት 6 አፈጻጸሙን ሲገመግም ከ120 በላይ እናቶች በወሊድ ምክንያት መሞታቸውንም በሪፖርቱ አንስቷል። በወቅታዊ ችግር ምክንያት በሌሎች ተጨማሪ እናቶች ላይ ሞት እንደሚኖር ጥርጣሬ እንዳለው የገለጹት አቶ መልሰው ችግሩን ለመፍታት የባለሙያ ስልጠና እየተሰጠ ነው ብለዋል። እነዚህ 124 እናቶች ሞተዋል የሚል ሪፖርት አድርገናል። የመረጃ ስርዓታችን አሳይቷል። ይሄ መረጃ ስርዓት ያሳየን ጤና ተቋማት አሁን በትክክል መረጃውን በሚያገኙበት ተቋም ላይ መጥቶ የሞቱትን እናቶች በአብዛኛው ትንሽ በኮሚኒቲ ሪፖርት የተደረጉትን ነው እንጂ ከዚህ በላይ ሞት ይኖራሉ። ባለሙያው ከትምህርት ቤት ሰልጥኖ ከወጣው ስልጠና በተጨማሪ ፕራክቲካሊ ወደ ስራ ሲገባ ሊገጥሙ የሚችሉትን ችግሮች የሚያስፈልግ የቤዚክ ኤንድ ኢመርጀንሲ ኦስታትሪኬር ለእናት በፅንስ እስከ ወሊድ ድረስ በምታደርገው ክትትል ሊደረግላት ስለሚቻለው ጥንቃቄና ምርመራ ለባለሙያዎች ስልጠና መስጠት ነው። ሁለተኛው ተቋማት ለእናቶች አገልግሎት የሚያስፈልጉ ግባቶችን ማሟላት ነው። እናቶች ወደ ጤና ተቋም እየመጡ ባለመሆኑ የግንዛቤ ማስጨበጫዎችን በተለያየ መንገድ በመስጠት ወደ ጤና ተቋም እንዲመጡና እንዲወሉ ለማድረግ እየተሰራ መሆኑንም ነው ዳይሬክተሩ የተናገሩት። እናቶች ወደ ጤና ተቋም እየመጡ አይደለም። ስለዚህ የመጀመሪያው ስራችን እናቶች ግንዛቤ ኖሯቸው በተለይ ቅድም ባልኩት ኮንፈረንሱ ላይ የሚሳተፉ ሚዲያውን በመጠቀም የምንሰጠው ትምህርት ጤና ባለሙያ በተገኘው አጋጣሚ በሚያስተላልፈው መልእክት እናቶች እና የአካባቢው ማህበረሰብ ሁሉም ህዝብ ስለ እናቶች ጤና ግንዛቤ እንዲኖረው ትምህርት መስጠት ነው። ሁለተኛ ነፍሰ ጡር ከሆኑ በኋላ እናቶች ደግሞ ያለውን ችግር ሁሉ ተቋቁመው መጠው በጤና ተቋም ከባለሙያ ጋር ምክክርና ምርመራ እንዲያደርጉ ማለት ነው። የመጨረሻው አማራጭ እናቶች በጤና ተቋም መጥተው እንዲወልዱ ለማድረግ ነው። በክልሉ ከሰባት መቶ በላይ የጤና ተቋማት የእናቶች የወሊድ ጊዜ ማቆያ ማዘጋጀታቸውንና በጤና ተቋም እንዲወልዱ እየተሰራ መሆኑን ተገልጿል።